አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሙት ለምን እንደሆን ታውቃላችሁ አባሯት እኮ ነው የሚሉ አስወጧት እኮ ነው ሚሉ ከስብከታችሁ አስወጧት ነው ሚሉ ከመዝሙራችሁ አባሯት ነው ሚሉ እንዴ ከጥቅስ በላይ አይደለች እንዴ እሷ መመናል ወገኖቼ እኛ ልንጠቅማት ምን ወስዳት ይመስላቸዋል? አንዳንዶች ማርያምን እናቴ አድርጌ ባልቀበላት ኖሮ እናቱ አድርጎ በተቀበላት ሰው ቀንቼ የሞት ነበረ። እንኳንም እናታችን ማርያም ሆነች። የጭንቃ ማላጇ እደጇ ላይ ወድቀን አልቅሰን የውስጣችንን ነግረን አዋይተናት ከግቢዋ ሳንወጣ ለጥያቄዎቻችን መልስ አግኝተናል። የምልጃዋን ጣዕም የምናውቀው የቀመስን እኛ ኦርቶዶክሳውያንን ማርያም ማርያም ሲሉ ሰሙዋቸው። አው ለካ ነገ እናታችን ቅድስት ድንግል ማርያም ናት። ስማ ብዙ የማትጠገብ ቅድስት ድንግል ማርያም ዝግ የሆነ መንገዳችሁን ትክፈትላችሁ። አሜን በሉ እስቲ ኮመንት ላይ ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እንኳን ለግንቦታ አንድ ድንግል ማርያም ደብረ ምጥማቅ በዓል በሰላም አደረሳችሁ። በዓሉን በማስመለከት የተዘጋጁ ቪዲዮዎችን የምጋብዛችሁ ይሆናል። በቅድሚያ ግን ይህንን ቪዲዮ ሁላችሁም ላይክ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ ቢያንስ ሶስት ሺህ እና ከዚያ በላይ ላይክ ያደረጋችሁ ቪዲዮዎችን ተከታተሉ ዘንድ ጋብዛለሁ። መልካም ቆይታ። እነሆ ግንቦት 21 ደረሰልን። በጎ መዓዛሽ እቶ ይነሽ በሰው ሁሉ ፊት ዘመርኩልሽ፣ በአንቺ ጣፈጠ አልጫነት። እጠራሻለሁ ነይ እመቤቴ ድንግል ማርያምን። ያዘዘው የክርስቶስ በግ ነው ምልክት የሌለው የላባ ነው ማለት፣ ምልክቲቱ ድንግል ማርያም ናትና፣ ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታችን መስቀል ነው። መስቀል የላቸው አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲና እኔ ከክርስቶስ መስቀል በቀር በምንም በአንዳች ነገር አልመካም፣ ሌላ ትምክት ይራቅልኝ። አልቦ ዘያነጠኒ ዘያነጤኒ እንዘ ጸውር ማይተቦለ ክርስቶስ በሥጋዬ የክርስቶስን ማይተን በስጋ የተሸክም ያለውና ማንም አያድክመኝ። ገላትያ 6:14 ላይ ለአባታችን ለአባ ገብረ ኪዳን ቃልዮት ያሰማልን። በቀጣይ ደግሞ መምህር እዮብ ይመኑ ያስተምሩናል። በጥሞና እንከታተል። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆን ታውቃላችሁ? አባሯት እኮ ነው የሚሉ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ። አረፈ አባሯት እኮ ነው የሚሉ። የት እናባራታለን? አንተ እናትህን ታባር ነው የሚሉ። አንተ የእናትህን ፎቶ ትቀቢሆ አንተ እናትህን አታስብ ይሆ? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይ የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች እና እናቴ ልኬት ነው ማስወጣልህ። ቀሚሷን ይዤ እኖራለሁ ሽምትራሬ አባራት እምትለኝ አግኝቼ ነው ነው እኮ የሚባለው እናትመትሽን ምትሽና አግኝቼ ነው እባክሽ ልሽ እኮ ነው የሚባለው። ስምሽ ታጭ አግዳሽና አግኝቼ ነው በረከትሽ ናፍቆኛ ነይ ልኝ እኮ ነው የሚባለው። የጌታ የእናት ወደኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው። አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለ ያንተን ፎቶ እየሰቀለ ነው እሷን ግን አውርዳት የምትለኝ ምን ሆነ? ነው እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላለች። እንኳን ለእመቤታችን፣ ለቅድስተ ጥሳ፣ ለእመብርሃን፣ ለወላዲታ አምላክ፣ ለጭንቅ አማላጇ፣ ለምስጠረኛዋ፣ ለቤዛይታ ዓለም፣ ለማይዬ ማርያም የግንቦት 21 በዓል በሰላም በፍቅር አደረሳችሁ አደረሰ ማርያም ማርያም የምንለው ምን ፈልገን መስሏችሁ ነው ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም የምንለው አሜን አዳቤ ጥቂት ወራት ይህቺ ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለቃት መፋነን ጀመሩ፣ ታቦቲቱን ይዘው አቤት እንዴት የታደሉ ወይፈኖች፣ ታቦቲቱን ተሸክመው ሚዘሉ። እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስ እውነተኛ ማደሪያ በልባችሁ ትከሻ ተሸክማችሁ እምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ እኮ ጭጭላሱ ይመስል በደቃቷ የምትናፍቁ እናንት እናቶቼ አቤት ታድላችሁ። ሰዓታቱ አድማጅታችሁ እዘይ ሌሊቱን ሁሉ በቁመት የጀካችሁ እናንተ አባቶቼ አቤት ታድላችሁ። ላባችሁ ጠብስኪ ሱማን የሚቀርባችሁ የምትዘምሩላት እናንት ዝም ዝማሪያት አቤት ታድላችሁ። ቅዳሴ ማርያምን የምትቀዱስላት እናንተ ሁዳን ክቡራ ሸዋሸዋት የሚመሰላችሁ ካላት አቤት ታድላችሁ። ዘለኑ ወይፈኖችም

እንዴት ወደ እኔ ትመጣለች አለና፣ አቢ ዳራ ሚባል ሰው የታስገባት። ወደዚህ ችኛ ይቱ ታቦት ምስላችሁ፣ ያችኛ ይቱ በረድኤት ያደረባት፣ ይችኛ ይቱ በቡነት የተገለጠባት፣ ያችኛ ይቱ ምሳሌቱ፣ ይችኛ ይቱ አማናዊቱ፣ ያችኛ ይቱ ጊዜያዊ፣ ይችኛ ይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስንት ምን አለቻ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አለቻት። ታቦት ማታ እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት፣ አላልኳችሁ አቢዳ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት። አቢዳራ ቤት። ያቺ ታቦት ስንት ጊዜ እንደቆየች ታውቃላችሁ? የመጀመሪያ የቱ ታቦት እዚያ ሶስት ወር ቆየች። ይህቺኛ የቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካዶ ዘካርያስና በኤልሳቤጥ ቤት ሦስት ነው። እንዴት ይሆንልኛል? እንዴት ይሆንልኛል? ሦስት ነው። ህንሳስ ዳዊት በመናገሻ ምስራች ሰማ ምን የሚል እንዲህ ስለ ቤት እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው እንዴ? ከጥቅስ በላይ አይደለች እንዴ? እሷ ምእመናን ወገኖቼ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም። በዚህች ሰማያዊት ቅድስት ድንግልና እምባችሁ አልታበሰም ወገኖቼ። ልጇ እየታዘዘ ላደጋትናት ይህ ትልቅ ነገር ነውን? ዛሬ ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ አራት ጊዜ ሰርጀሪ ተደርጋለች አለ እጢ። ለአራተኛው ሰርጀሪ ሆስፒታል ስንገባ ሀያ ሺህ ብር አምጣሉኝ አለ። ሀያ ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት፣ ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ፣ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩአለሁ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያል እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተ ክርስቲያን ሄርናለ በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተ ክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻል። እግዚአብሔር ያሳያችው እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደ ገባ አይታወቅም። ሶስት ወር ሙሉ ስለቴን ለመፈጸም ታገዝኳለ ከሳየዋት አለ ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያ ሰርጀሪ እንደሰራቻት እርግጠኛ ሆንኩኝ አለ ከሦስት ወር በኋላ ጤናማ ናት አለ። ሀያ ሺህ ብሉ ለሆስፒታል መከፍለውን ይኸው አምጥቻለሁ ብሎ ዛሬ ነው። የተወደዳቸው ኦርቶዶክሳዊ ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው። ለመምህራችን ለመምህር እዮብ ይመኑ ቃለ ሕይወትን ያሰማልን። ስለ እመቤታችን ስለ ቅድስት ድንግል ማርያም በእንባ ጭምር የሚያስተምሩን መምህራችን ናቸው። ከዚህ በበለጠ ለሁላችንም የድንግል ማርያም ፍቅሯን ጣሟን ያሳድርብን ዘንድ ለወደ እግዚአብሔር ፈቃዱ ይሁን። ወደ ቀጣዩ ቪዲዮዎች ደግሞ እንለፍ። የተዋህዶ ልጆች ግንቦት ሀያ አንድ ቀን የት ናቸው? እመብርሃን ወላዲት አምላክ ቤዛ አይደለችም እያሉ ብዙዎች አትደንግጡ ሲሉ ነበረ። እኛ ደግሞ አደንግጡ፣ ድንግል ማርያም ቤዛ ናት። እመብርሃን ድንግል ማርያም ብቻ አይደለችም፤ መስቀል ኃይልነ መስቀል ቤዛ ነው፣ መስቀላችንም ቤዛችን ነው፣ ክርስቶስ የተሰቀለበት እንኳን። እመብርሃን ጌታችን ኢየሱስ ክርስቶስ በማህፀኑ ያደረው። ስለዚህ ሁላችሁ ማርያም ማርያም ማርያም ማርያም ማርያም እያላችሁ ኮሜንቱን አጥለቅልቁት። እስቲ በማርያም ስም ኮሜንቱ ይጥለቅለቅ። የፊታችን ግንቦት ሀያ አንድ ቀን ደብረ ምጥማቅን ምክንያት በማድረግ ጻድቃኔ ማርያም ዓመታዊ በዓሏ ነው። የት ናችሁ? ጻድቃኔ ማርያም አታሳልፉም። ከእኔ ጋር ኑ አብረን እንባረክ፣ እንቀደስ። አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘጠኙ አበይት በዓል ከሚባሉት አንዱ ዕርገት ነው። በነገራችን ላይ ዕርገት ሐሙስ ቀን አይለቅም ምክንያቱም ትንሣኤ እሁድን ስለማይለቅ። ነገር ግን በቀን 21 መዋሉ እንደ አጋጣሚ ነው። ይህ ማለት ሁሌ ግንቦት 21 አይውልም ማለት ነው። በዚህ በሐዋርያ ሥራ ምዕራፍ 1 ከቁጥር 9 እስከ 11 ስንመለከት እነሱ እያዩት ከፍ ከፍ አለ፣ ደመናም ከዐይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ስጋ እየረቀቀባቸው ሳይሆን እየራቃቸው ወደ ሰማይ ማረጉን የሚነገርበት ዕለት ነው ማለት ነው። ሌላኛው ደግሞ የቃል እርደት፣ የስጋ እርገት ማለትም የቃል መውረድ የስጋ ማድረግ ምክንያት የሆነችው እናታችን ቅድስት ድንግል ማርያም የሚታሰብበትም እለት ነው። ግንቦት 21 በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት በብርሃን መርከብ ተቀምጣ መገለጧን ክርስቲያን ሁሉ ያከብራቷል። ስለዚህ ግንቦት 21 በተለያዩ ቦታዎች ይከበራል ማለት ነው። ወስብሐት ለእግዚአብሔር። ይቆየም ውድ የናታን ሚዲያ በድጋሚ እንግዲህ እንኳን ለግንቦት 21 የድንግል ማርያም በዓል በሰላም አድረሳችሁ እያልኩኝ ለዛሬ በዓሉን በማስመልከት እንግዲህ ግንቦት 21 ማርያም በዓል ለምን ይከበራል በሚሉ ያዘጋጀሁላችሁ ቪዲዮዎችም ስለ እመቤታችን የቀረቡ ምስክርነቶች ትምህርቶችን ተመልክተናል። ላስተማሩን ለአባቶቻችን ቃለ ሕይወትን ያሰማልን። እንግዲህ ለዚህ የዩቱብ ቻናል አዲስ ሆናችሁ ከዚህ በፊት የተለቀቁ ቪዲዮዎች እንዲሁም በቀጣይ ደግሞ እጅግ በጥራት ለምላቃቸው ቪዲዮዎች ወደ እናንተ በቅድሚያ ይደርሱ ዘንድ ሰብስክራይብ እያደረጋችሁ የደወል ምልክቷን ትጫኑ ዘንድ ስንል በትህትና እንጠይቃለን። በውጭ ሀገራት ያላችሁ ደግሞ ከስር ጆይን የምትሏል እየተጫናችሁ እንዲሁም በሱፐር ቻት፣ በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታኔ ሚዲያ። ለማስታወቂያ ወይም ለማንኛውም ሀሳብ አስተያየት በስልክ ቁጥር 0912735701 ላይ መደወልና እኔ ማግኘት ይችላላችሁ። በቲክቶክ እንዲሁም በተለያዩ ድረገጾች በኢንስታግራም በፌስቡክ ናታኔ ሚዲያን የምታገኙበትን ሊንክ ከስር ማስቀመጥላችሁ ይሆናል። በቀጣይ ቪዲዮ በሌላ ርዕስ በሌላ ዝግጅት የምንገናኘው ይሆናል። እንደ እግዚአብሔር ፈቃድ እስከዛው ቸር ያቆየን።